እስራኤልና የኢራን ጦርነት መንስኤው ምንድን ነው? ይህ ጦርነት ከመጀመሩ በፊት ሁለቱ ሀገራት ምን አይነት ኒውክሊየር ኬፓቢሊቲ ነበራቸው እና ደግሞ ይህ ጦርነት ወዴት እያመራ ነው የሚለውን በዚህ ቪዲዮ እንመለከታለን፣ ጠለቅ ብለን እንመለከተዋለን። ይህን ቪዲዮ እየቀዳው ባለበት ሰዓት ፕሬዚዳንት ትራምፕ ቴህራን ውስጥ ያላችሁ ሕዝቦች ለቃችሁ እንድትወጡ ብሎ ያሳሰበበት ሁኔታ ነው ያለው። እናም ደግሞ ይህንን ትንፍን በመጀመሪያ ደረጃ ኢራን ምን አይነት ኒክሌር ኬፓቢሊቲ ነበራት? ከጁን 13 ጥቃቱ ከመሰንዘሩ በፊት ምን አይነት ኬፓቢሊቲ ነበራት? ምን አይነት ሁኔታ ነበር ፕሮግራሟን ራን የምታረገው የሚለውን እንመልከት። በመጀመሪያ ደረጃ ኢራን ኒክሌር ቦምብ አልነበራትም። ይህንን የምናውቀው ያው ኦልሬዲ እስራኤልም ራሱ ኒክሌር ቦምብ ልታመርት ትችላለች በሚል ነው ጠቃቻት እንጂ አምርታለች ወይ ደግሞ አላት በሚል አይደለም። ያ ግልጽ ነው፣ ኒክሊር ቦምብ እንደሌላት ኢራን። በሁለተኛ ደረጃ ኒክሊር እያብላላች ነው። ኒክሊር ማብላላትን ለኢነርጂ ፐርፐስ ትጠቀምበታለች። ኒክሊር ቦምብ ግን ልትታጠቅ ነው ከተባለ ኦልሞስት፣ እኔ እንጃ ከ20 ዓመት በላይ ይሆናል። ብዙ ኤክስፐርቶች እንግዲህ ከሚጠቅሱት ከ20 ዓመት በላይ እስራኤላውያን እንግዲህ የሚያቀርቡት ፕሮፓጋንዳ ምንድን ነው? ኢራን ኒክሊር ልታመርት ኦልሞስት ወራት ነው የቀራት፣ ሳምንታት ነው የቀራት ሲሉ 20 ዓመት አልፏቸዋል። አሁንም የተጠቀሙት ኢራንን ለማጥቃት ይህንን ራሱ ይህን ሬቶሪክ ይህንን ፕሮፓጋንዳ ነው። በሁለተኛ ደረጃ ደግሞ ኢራን ወን ካምስ ቱ ይ ናን ፕሮሊፍሬሽን ትሪቲ የተባለ ስምምነት አለ። ይህ ስምምነት በዓለም አቀፍ ደረጃ የኒውክሊየር ማብላላትን ለመቀነስ ዓለም አቀፍ ደረጃ ኢንተርናሽናል የተስማሙበት ስምምነት ነው። ይህንን ሳይን አድርጋለች ኢራን ማለት ነው። ከዚህ ውጭ ደግሞ የአይኤኢኤ ወይም ደግሞ ኢንተርናሽናል አቶሚክ ኤነርጂ ኤጀንሲ የተባለ የዩናይትድ ኔሽንስ ኦርጋናይዜሽን ነው። መጥተው ኢንስፔክት እንዲያደረጓት መጥተው ያለውን ፕሮግራሟን እንዲያጣሩ ሁል ጊዜ ኮምፕላያንት ናት፣ ሁል ጊዜ ፈቃደኛ ናት። እና አሁን በዚህ ዓመት በወጣው ሪፖርት በተወሰነ መልኩ ትንሽ ኢንሪችመንቷን ጨምራለች። ሶ በዚህ ጉዳይ ኮምፕላይንት አይደለችም የሚል አይነት እንትን ቢነሳባትም፣ ኦቨሮል ስንመለከተው ሁል ጊዜ ኢንስፔክት ትደረጋለች። ፕሮግራሟ ሁል ጊዜ በዓለም አቀፍ ኦርጋናይዜሽኖች እንትን ይደረጋል፣ ምንድነው ይመረመራል። ሶ የእስራኤልን ደግሞ ስንመለከት የእስራኤል ኒውክሊር ፕሮግራም ከኢነርጂም አልፎ መሳሪያዎችን ያመርታል። ይህንን ምላችሁ የእስራኤል የራሷ የኒክሌር ሳይንቲስት ሞርትካይ ቨኒኒ የተባለ በ1979 ላይ ሊክ ያደረገው ዶኪመንት አለ እና የዛ ዶኪመንት ላይ እስራኤል በዓመት እስከ አስር ኒክሌር ቦምብ ማምረት የምትችልበት አቅም ነው ያላት እና የምታብላላው ኒክሌር ያን ያክል ነው የሚል እንትን አቅርቦ ነበር። አሁን ባለበት ደረጃ ሞስት የኒክሌር ኤክስፐርቶች እስራኤል የታጠቀች ናት እና ደግሞ ምን ያክል ኤግዛክትሊ ቁጥሩ ባይታወቅም ያላት መሳሪያ ከሁለት መቶ እስከ አራት መቶ ይገመታል። እስከ ሁለት መቶ እስከ አራት መቶ የኒውክሌር መሳሪያ ታጥቃለች ተብሎ ይገመታል። ናው ይገመታል ያልኩበትን ምክንያት አስረዳቸዋለሁ በመቀጠል የምንመለከተው እስራኤል ናን ፕሮሊፌሬሽን ትሪቲ የተባለውን ስምምነት ከነ ፓኪስታን፣ ኢንዲያ እና ኖርዝ ኮሪያ ጋር አብራ አልፈረመችም። ኢራን ፈርማለች፣ እስራኤል አልፈረመችም። ይህን እንድትይዙልኝ። በሶስተኛ ደረጃ ደግሞ አይኤኢኤ የተባለው ቅድም የጠቀስኩላቸው አቶሚክ ኤነርጂ ኒክሌር ኤነርጂን በዓለም ደረጃ የሚቆጣጠረው የዩናይትድ ኔሽንስ ቦዲ መጥቶ ኢንስፔክት እንዲያደርግ እንደሚያረምር አትፈቅድም። ለዛ ነው ኤግዛክት ነምበር ኦፍ ኒክሌር ዌፕን የያዘችው የኒክሌር መሳሪያ የያዘችው የማይታወቀው በዛ ምክንያት ነው። ሶ እነዚህን ከተመለከትን፣ ለምንድን ነው አሁን እስራኤል ኢራንን ማጥቃት የፈለገችው? ምንድን ነው ያላቸው ግጭት የሚለውን ስንመለከት በዋነኝነት እስራኤል በዙሪያዋ ለምሳሌ፣ ሌባኖስ ውስጥ ሄዝቦላ አለ፣ ሲሪያ ውስጥ የባሻር አልአሳድ ገቨርንመንት ነበረ፣ ኤንድ ሐማስ አለ እና ሁቲ ደግሞ የመን ውስጥ አሉ። እነዚህ ግሩፖች በተወሰነ በተለያየ ሌቭል ከኢራን ሰፖርት የሚያገኙ ከኢራን ድጋፍ የሚያገኙ ናቸው። እናም ደግሞ የኢራንዮቹ ከመጀመሪያው ጀምሮ ለፍልስጤማውያን መብት ሲታገሉ ማለትም ፍልስጤማውያን መብት የሚታገሉ ኦርጋናይዜሽኖችን ሲደግፉ የቆየች ሀገር ናት ኢራን። ናው ይህንን ደግሞ ተከትሎ አሁን ባለፉት ወራት ህዝቡላ በከፍተኛ ሁኔታ ተዳክሟል። ብዙ ጀኔራሎቹ ተጋድለውባቸዋል፣ እና ደግሞ የሐሰን ነስራላ የሚባለው ዋና ሊደራቸው ተገሏል። ሲሪያ ባሻር አልአሰድ ተወግዶ፣ አሁን እንግዲህ ያለው አህመድ አሻራ ወይም ደግሞ ጆላኒ ተብሎ የሚጠራው ሊደር ነው ያለው። የእሱ ደግሞ ከኢራን ጋር ምንም አይነት የጥሩ የሆነ ግንኙነት የላቸው። በሶስተኛ ደረጃ ሐማስ በከፍተኛ ሁኔታ ጋዛ ውስጥ እንግዲህ የተዳከመበት ሁኔታ ነው ያለው ሶ አሁን እስራኤል እንግዲህ አድቫንቴጁን መውሰድ አለብን፣ ኢራንን እነዚህ ፕሮክሲዎቿ በተዳከሙበት ሁኔታ ማጥቃት አለብን የሚል ሀሳብ ይዛ ኢንተርናሽናል ሎን ጥሳ አስቀድማ ፕሪኤምፕቲቭ ስትራይክ አደረግኩ ነው የምትለው። ግን ሞስት ኤክስፐርቶች የሚሉት ኖት ፕሪኤምፕቲቭ አለ። ይሄ ፕሪኤምፕቲቭ ለመባል ፕሪኤምፕቲቭ ወይ አስቀድመው ሊያጥቁኝ ይችላሉ ብሎ ማጥቃት ነው። ይህ ደግሞ አስቀድመው ሊያጥቁኝ ይችላሉ ብሎ ማጥቃት ሪዝነብል የሆነ ኤቪደንስ ያስፈልገዋል ወይ ደግሞ መረጃ ያስፈልገዋል ። ኢሚነንት ዴንጀር ሲኖር ነው ይህን ነገር በዓለም አቀፍ ደረጃ ተቀባይነት የሚኖሩ። እሷ ግን ፕሪቨንታቲቭ የሆነ አታክን ያደረገችው ገና ኒውክሊየር ታብላላልና እኔን ታጠቃኛለች የሚል አይነት ጥቃት ነው የሰነዘረችው። ይህ ደግሞ ጥቃት ሲሰነዘር ይህ ጥቃት እየተሰነዘረ ባለበት ሰት ኦብቪየስሊ ከአሜሪካ ጋር ኔጎሽሽን ወይ ድርድር ላይ ነበሩ ኢራንያኖቹ እኛ ሙሉ ለሙሉ ኒውክሊየር ኢንሪችመንታችንን እናቆማለን፣ አሜሪካና አለም አቀፍ ኮሚኒቲ የሞስትሊ ዌስተርን ሀገራት የጣሉብንን ማዕቀብ ያንሱልን፣ ኦቨርናይት ኒውክሊየር ማብራላታችንን እናቆማለን የሚል አይነት አቋም ይዘው ነበር። እና ስምምነቱም እንግዲህ ኔጎሽየሽኑ እሑድ ዕለት ሊደረግ ነበር፣ ማለትም ጁን 15 ማለት ነው። ያንን ለማሰናከል እስራኤል ጁን 13 ላይ ኢራን ላይ ጥቃት ትሰነዝራለች ነው። ይህ ጥቃት በሚሰነዘርበት ሰዓት ኢራንያኖቹ ኦብቪየስሊ ከአሜሪካ ጋር ኔጎሺየት እያደረጉ ነው። ስለዚህ የታያቸው አሜሪካ በአንድ ሳይት ኔጎሺየት ታደርጋለች፣ በሌላ ሳይት ታጠቃናለች የሚል አይነት ሐሳብ ያዙ። ስለዚህ ከዚህ በኋላ ከአሜሪካ ጋር ከትራምፕ አድሚኒስትሬሽን ጋር በምንም አይነት ተአምር ኔጎሺየት አናረግም፣ አንደራደርም ብለው ውሳኔያቸውን ይወስናሉ ማለት ነው። እናም ደግሞ ይህ ጥቃት በከፍተኛ ሁኔታ የአሜሪካ እገዛ እንዳለበት ኦልሞስት ክሊር ነው። በከፍተኛ ሁኔታ የተጠና በከፍተኛ ሁኔታ ኮኦርዲኔትድ የሆነና ፕላን የተደረገ እንትን ነው ጥቃት ነው። እና ይህ በኢራንያኖቹ ላይ ከአሜሪካ ጋር ምንም አይነት ግንኙነት ወይም ምንም አይነት ኔጎሽሽን ማድረግ እንደማንችል ተረተናል የሚሉበት ሁኔታ ነው የተፈጠረው። እና ደግሞ እስራኤል ምን ያክል ይህንን ነገር ማሰናከል እንደፈለገች የምናውቀው ቺፍ ኔጎሽተሩ የኢራን ቺፍ ኔጎሽተር ወይ ደግሞ ዋና ተደራዳሪ ከአሜሪካ ጋር የተደራደረ የነበረው ዋና ሰው ከጀነራሎቹ እና ከሳይንቲስቶቹ ጋር አብራ አሳሰኔት አርጋለች ገላለች። ይህ ሁኔታ ነው የነበረው ማለት ነው። አሁን አሜሪካ እዚህ ላይ ኢንቮልቭ ትሆናለች ወይ የሚለው ደግሞ ሌላ ቀጣዩ ጥያቄ ይሆናል። ናው ትራምፕ መጀመሪያ የተመረጠበት ዋና ሪዝን አንቲ ኢንተርቨንሽኒስት የሆነ አቋም ነበረው። አንቲ ኢንተርቨንሽኒስት ማለት ጸረ ሌላ ሀገሮች ውስጥ ገብቶ ጣልቃ መግባት እና የማያስፈልጉ ጦርነቶች ውስጥ ራሱን ሀገሪቷን የማያስፈልጉ ጦርነቶች ውስጥ የመክተት ተቃውሞ ስለነበረው በከፍተኛ ሁኔታ ሰፖርት አግኝቶ ነበር። በተለይ ደግሞ 2016 በተደረገው ምርጫ ላይ በከፍተኛ ሁኔታ ሲተች የነበረው የኢራቅን ጦርነት ነው። ሶ በዚህ አማካኝነት ትራምፕ ሁለት አጣብቅኝ ሲቹዌሽን ውስጥ ያለው፣ በአንድ ሳይድ ዛይነስቶች አሉ። ዛይንስት ሎቢ እና ኒኦኮን ስምንላቸው ወይ ደግሞ ይሄ የዋር ሎቢ ወይም ደግሞ ሁሌ ጦርነት የሚፈልጉ ይሄ መሳሪያ አምራች ምናምን ድርጅቶች፣ ኮርፖሬሽኖች ኦን ዋን ሳይድ ጦርነት ውስጥ እንዲገባ ይፈልጋሉ። ኔታንያሁም ያው ድራግ አድርጎት ሊከተው ይፈልጋል። ኔታንያሁ ደግሞ በምን እንደሚጠቀም እነግራችኋለሁ። በሁለተኛ ደረጃ ደግሞ በሌላኛው በኩል የአሜሪካ ህዝብ አለ። የአሜሪካ ህዝብ ሌፍትም፣ ራይትም፣ ሊብራሉም ሪፐብሊካኑም ሁሉም ጦርነት አይፈልግም። ይህን ደግሞ በሚዲያቸውም ላይ ግልጽ በሆነ ሁኔታ ማየት ይቻላል። ሞስት አሁን የራይት ዊንግ ሚዲያ ራሱ ብንመለከት ይሄ ማጋ የምንላቸው እንደነ ሜክ አሜሪካ ፈርስት አገን ሜክ አሜሪካ ግሬት አገን የሚለውን ሀሳብ የያዙ አሜሪካ ፈርስት የሚለውን ሀሳብ የያዙት እኛ ለምንድነው ከኢራን ጋር የምንዋገው? ኢራን ምን አረገችን በሁለተኛ ደረጃ የእስራኤል ጦርነት ነው እንጂ የኛ አይደለም። ስለዚህ ምንድን ነው እዛ ጋር ጦርነቱ የምንገባው? የኢራቅ ጦርነትና የአፍጋኒስታን ጦርነት ምን አይነት ዲዛስተር እንደሆኑ ተመልክተን የለም ወይ የሚል አይነት አቋም ነው የያዙት። ሌፍቶቹ ኖርማሊም ያው ጦርነት ብዙ ጊዜ አይፈልጉም። ፕራይመርሊ ደግሞ ሌፍት የምንለው አሁን ባለበት ሁኔታ ፖለቲሽኖቹ ሳይሆን ህዝቡ ሞስትሊ ከፓለስታኒም ጋር የቆመ ስለሆነ ሁለቱም ሳይድ ጦርነት አይፈልጉም። ስለዚህ ትራምፕ መሃል ላይ የትኛውን ዲሲዥን ሜክ እንደሚያደርግ እየተጠበቀ ነው። ከህዝቡ ጋር ቆማለው ካለ ያው ሞስት ላይክሊ እስራኤልን መደገፈ አያቆምም። ያው በመሳሪያና አትሊስት በስትራቴጂክ ሰፖርት ራቅ ብለው ሰፖርት ማድረጋቸው አይቀርም። ቀጥታ ግን ወደ ጦርነት ውስጥ እንገባለን ካሉ ሞስት ላይክሊ ሊያደርጉ የሚችለው ይሄ ፎልስ ፍላግ የሚባለውን ኦፕሬሽን፣ ፎልስ ፍላግ ኦፕሬሽን ማለት ኢራን አሜሪካን አጠቃች ብለው የሆነ ፌክ ጥቃት ያዘጋጁ እና አሜሪካኖችን በቃ ወደ ጦርነት መግባት አለብን ኢራን አጠቃችን ምናም ምናም ብለው ወደ ጦርነቱ ውስጥ ለመግባት የሚያደርጉት እንትን ሊኖር ይችላል። ፎልስ ፍላግ ኦፕሬሽን ሊኖር ይችላል። እሱ እየተጠበቀ ነው። እንግዲህ አሁን ሲሪየስሊ ሁሉ ሰው ያንን ነገር እየጠበቀ ነው። ከዛ ውጪ ግን ዳይሬክት ኢንቮልቭመንት ውስጥ ካልገባ ያው ለረጅም ሰ ጊዜ ያው የተለያዩ አረብ ሀገራትም እስራኤልን ሰፖርት ሊያደርጉ ይችላሉ። እነ ሳዑዲ እነ ዩኤኢ እነ ጆርዳን ሞስት ላይክሊ ያው ኢራን ጠላታቸው ስለሆነች እስራኤልን ሰፖርት ያደርጋሉ። ኤንድ ጦርነቱ ለረዘም ላለ ሰዓት በዚህ ሁኔታ ይቀጥልና እስራኤል እንግዲህ ያው የምታርፈው የኢራኒያን ሬጂም ወይ ኢራኒያን መንግስት ከወረደና ኒክሌር ኢንሪችመንቱ ካቆመ ነው። ያ ደግሞ ረጅም የሆነ ጦርነት እንደሚሆን ምንም አያጠራጥርም። እና ኢራንም ደግሞ ዝም ብላ እንደ ሌሎቹ ደቀም ያለች ሀገር አለችም። ጠንካራ ሀገር ናት። ደጋፊዎችም አሏት እነ ራሻ፣ እነ ቻይና። ያ ደግሞ ሰፋ ያለ እንደውም ያው ብዙ ሰው የሚፈራው ሁለት ሶስተኛ ዓለም ጦርነት ይነሳል የሚባለውም ለዛ ነው። እነዚህ ሀገሮችም ኢንቮልቭድ የሚሆኑ ከሆነ አስቸጋሪ የሆነ ጦርነት ነው የሚሆነው ማለት ነው። ፋይናሊ እስራኤል ደግሞ በጣም ኮርነር ከተደረገች አንድ ላስት ሪዞርት አላት። ላስት ሪዞርቷ ዘሳምሰን ኦፕሽን ይባላል። ዘሳምሰን ኦፕሽን ማለት እስራኤል ኤግዚስቴንሽሊ እጠፋለሁ ብላ የምታስብ ከሆነ የመጨረሻ የመጨረሻ ላስት ሪዞርቷ ነው። ይህ ደግሞ ኤኒ የሚያጠቃትን ሀገር በኒውክሌር ቦምብ የመምታት አንዳንድ ሰዎች እንደውም ከዛም አልፈው የአጥፍቶ መጥፋት አይነት ስትራቴጂ ነው እና ኖት ጀስት የሚያጠቃትን ብቻ ሳይሆን በዓለም ላይ ያሉ ትልልቅ ካፒታሎችን ሁሉንም ባይሆንም የተወሰኑ የተመረጡ ካፒታሎችን የማጥቃት ኢላማ ያደረገ ኦፕሬሽን ነው፣ ኢላማ ያደረገ ዳይሬክቲቭ ነው ሳምሰን ኦፕሽን የሚባለው እና ይህን ራሱ ዲክላሲፋይ ያደረገው ወይ ይህን ነገር ያጋለጠው የጋዜጠኛ ራሱ አይሁዳዊ ሲሞር ኸርሽ የተባለ ዝም ብሎ ማንኛውም አይነት ጋዜጠኛም አይደለም ፖሊትሰር ፕራይዝ ያሸነፈ ጋዜጠኛ። ፖሊትሰር ፕራይዝ ማለት የጋዜጠኞች ኦስካር እንደማለት ነው። እና ይህ ሰው አቡ ገሪብ ውስጥ የኢራቅ ውስጥ የተደረገውን ጥፋት ያጋለጠ ሰው ነው። እስራኤልም ደግሞ የሳምሰን ኦፕሽን የተባለ የሚሊተሪ ዳይሬክቲቭ እንዳላት ኦልሶ ያጋለጠ ሰው ነው እና እንደዚህም አይነት ኦፕሬሽን ልታረግ ትችላለች። ምን እንደሆነ ኤግዛክትሊ ባይታወቅም ፖስቢሊቲዎቹ እነዚህ ናቸው ብለው ሞስት አናሊስቶች ይገምታሉ። እናንተ ምን ታስባላችሁ? ኮሜንት ላይ አሳውቁኝ።